እኔ ወዳችኋለሁ፣ እናንተ ትጠሉኛ አላችሁ። ሹ ሰበብ ፊኩም ሰበብ ምክንያት አላችሁ ፊኩም ሰበብ ማለት ምክንያት አላችሁ ማለት ነው። ሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላሂ ረብልአለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቱብ ቻናል አዲስ ሆናችሁ ላይክ እና ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በተሰና ጠይቃችኋለሁ። ውዶቼ ማሮቼ፣ ሰሞኑን ጠፋ ብያለሁኝ በሉልሻ ቃሌትን እየሰራሁላችሁ አይደለምና አልመቻችሁ እያለኝ ነው። በጥቅሉ እንሻላ ለማመቻቸት እሞክራለሁ ማለት ነው። ዛሬ ደግሞ በጣም በጣም ወሳኝ አረበኛዎች እየላችሁ መጥቻለሁኝ። ለምን ትጠሉኛላችሁ? መጠላት የሚባለው ነገር በአረበኛ ምንድን ነው? ለምንድ ነው የምጠሉኝ? ለምን ትጠኛለሽ? እኔ ሰው አይደለሁም ወይ? እኔ ወዳችኋለሁ፣ እናንተ ትጠሉኛላችሁ ለምን ብላችሁ የመገለል የመጠላት ስሜት ከተሰማችሁ ሥርዓት ባለው መልኩ እናንተ ጠይቋቸው። ማሌሽ ብላችሁ ይቅርታ ብላችሁ መጀመር ትችላላችሁ ማለት ነው። ከዛ በፊት ግን የተለያዩ የውጭ ብርድ ልብሶችን የምትፈልጉ እንደዚሁም ሀዋላ የምትፈልጉ ካላችሁ በ0025198824 889 ላይ በዋትሳፕ እና በኢሞ ታገኙኛላችሁ። የተለያዩ ጋቢዎች አሉ፣ ብርድ ልብሶች አሉ። የምትፈልጉበት ቦታ ላይ መላክ እንችላለን ማለት ነው። አሁን ከመጀመሪያ ትጀምርላችሁ ትክረሂኒ ትክረሂኒ ትክረሂኒ ማለት ትጠላኛለች። ትክረሂኒ ትክረሂኒ ትጠይኛለች። ትክረሂኒ ትጠላኛለች ነው። ትጠላኛለች ትክረሂኒ ትጠይኛለች ትጠይኛለች። ትክረሂኒ ትጠላኛለች አለን። ትክረሂኒ ስንል ትጠይኛለሽ አለን። ትጠይኛለሽ ትክረሂኒ ትጠይኛለሽ። ይክረሐኒ ይጠላኛል። ይክረሐኒ ለወንድ ነው ይሄ። ይክረሐኒ ለወንድ ነው፣ ይጣላኛል። ትክረሒኒ ትጠይኛለሽ ለሴት ማለት ነው፣ ለሴት ነው። እዚህ ጋር ሌሽ ትክረሒኒ፣ ለምን ትጠይኛለሽ። ሌሽ ትክረሒኒ ማለት ለምን ትጠይኛለሽ ግን እዚህ ጋር አንድ ልነግራችሁ የሚገባው ነገር እያንዳንዷን ነገር በስርዓት ነው መጠየቅ ያለብን። የሆነ የመገለል አይነት ስሜት ተሰምቶን ከሆነ ይቅርታ፣ መዳማችሁን ወይም አሰሪያችሁን፣ ይቅርታ መዳም ሌሽ ትክረሂኒ። ማሌሺ በያት ይቅርታ፣ ለምን ትጠይኛለሽ። ሌሽ ትክረሂኒ ማሌሺ አነ ሐሰስት ትክረሂኒ፣ እንደምትጠይኝ ተሰማኝ ሐሰስ ትክረሂኒ እንደምትጠኝ ተሰማኝ። ማሌሽ ልሽ ትክረሂኒ ይቅርታ ለምን ትጠኛለሽ ብላችሁ መጠየቅ ትችላላችሁ። ይቅርታዋን አስቀድሟት። ለምን የሰው ልጅ ንግግሩን ሲያሳምር፣ ንግግሩን በይቅርታ ሲጀምረው ምናለ መሰላችሁ፣ ነገሮች ሁሉ ሰላም ይሆናሉ። የሆነ አጋነን አናየው፣ ገባችሁ? ግን ዝም ብለን ልሽ ትክረሂኒ ምናም ብለን ቁጥ ብለን ብንናገር ያ ነገሩን ያጋግለዋል ነገሮችን ያጋግለዋቸዋል። በቃ በመሀል ደግሞ ሰይጣንም አለ ማለት ነው። ስለዚህ እናንተ መጠየቅ ስትፈልጉ አሰሬ ጠልተኛለች። ማንም ጠላችሁም ማንም ወደዳችሁም የሚጠቅማችሁም የሚጎዳችሁም የለም። ሰው ጠልቶም አይጎዳ ወዶም አይጎዳ። አንድ አላህ ብቻ አይጥላችሁ፣ አንድ አላህ ብቻ ይውደዳችሁ። የሚጠቅማችሁ እሱና እሱ ስለሆነ የሰው ልጅ ጠላቸው ማይጎዳ ውደታው ማይጎዳ ማወቅ ያለባችሁ ነገር እዚህ ጋር የመገለል ስሜት እየተሰማችሁቶች በውስጥ ስለምትነግሩ ነው። ትጠላኛለች፣ እንደዚህ ታደርገኛለች፣ ታገለኛለች፣ መጠጫም ትለያለች፣ የምጠጣበት ተለያየ ነው ታድርገው። አንቺ ራስሽ ላይ ነው መስራት ያለብሽ። እኔ ሰው ነኝ፣ እንደሰው በጣም ስርዓት ያለኝ ሰው ነኝ፣ በጣም ንጽሕና ያለኝ ሰው ነኝ፣ በጣም ራሴን የምንከባከብ ሰው ነኝ። ስለዚህ እኔ ብጠላኝ ምን አገባኝ? ምንም አያገባኝ፣ ምንም አይመለከተኝም። ንጽህና ለራሴ ነው። እያንዳንዱ ነገር የማደርገው ነገር ለራሴ ነው። ሰው ጠላችም ወደደችም የሚያስጨንቀኝ ነገር የለም። ስለዚህ ሊያስጨንቃችሁ አይገባም። እንደዚህ ታደርጋለች፣ እንደዚህ ነው፣ እንደዚህ ነው። የሰው ቤት ነው። እሷ የምታስበው ሌላ ነው፣ አንቺ የምታስበው ሌላ ነው። አንቺ በእሷ አስተሳሰብ ላይ አይደለም የምትሄጁ፣ እሷ በአንቺ አስተሳሰብ ላይ አይደለም የምትሄጁ። ምናልባትም አንቺ ምናልባትም እናንተ የሰው ልጅ አንድ ነው የአደም ልጅ በሙሉ አንድ ነው። ግን ይሄንን ከፍ ይሄንን የምነቅበት ይሄንን የምጠላበት ይሄንን የማንቋሸሽበት ህሌና የለኝም ብላችሁ ታስባላችሁ። በእርግጠኝነት ማለት ነው እሷ ደግሞ ወይ በሀብቷ ትተማመንና ወይ በሀብቷ ትኮራና እሷ ስለሌላት ንጽህና የላትም እሷ ሰራተኛ ስለሆነች ይሄ ነገር ይጎላታል ብላ የምታስብበት የራሷ አስተሳሰብ ሊኖራት ይችላል። ያ የእሷ አስተሳሰብ የተሳሳት አስተሳሰብ ነው። እሷ የተሳሳታችሁን አስተሳሰብ እኔ ጋር አምጥቼ የኔን ህሊና ልጎደው አይገባም አይገባኝም። በ በራሱ አስተሳሰብ ትሄድበት ትቀጥልበት ብላችሁ ነው መተው ያለባችሁ ማለት ነው። እና እንደዛ ነው ላችኋለው። ሌላው ደግሞ አና በሐብኪ እንቴ ትክረሂኒ ሌሽ። ማሌሽ። አና በሐብኪ እንቴ ትክረሂኒ ሌሽ። ይቅርታ እኔ ወድሻለው አንቺ ትጠይኛለሽ ለምን? ይቅርታ እኔ ወድሻለሁ አንቺ ትጠይኛለሽ ለምን? ማሌሽ ይቅርታ አነ በሕብኪ እንቲ ትክረሂኒ ሌሽ ይቅርታ እኔ ወድሻለሁ አንቺ ለምን ትጠይኛለሽ? ይክረሂኒ ለወንድ ነው ብለናል። ለወንድ ነው ብለናል። ከወንድ ጋር እንኳን ያን ያክል እንትን የሚላችሁ ነገር የለም። ሰጣ ገባ መነጋገርም አያስፈልግም። ጠላችሁም ወደዳችሁም አስፈላጊ ስላልሆነ ማለት ነው። እንደውም ወንዶች ሊጠሯችሁ የሚሻለው የተሻለው ነገር ምንም ስለማያስፈልጓችሁ፣ ምክንያቱም ስራና ስራችሁ አብዛኛውን ከሴት ጋ ከሴት መዳማችሁ ጋር ስለሆነ ማለት ነው። እና ይክራሁኒ ማለት ይጠሉኛል፣ ለብዙም ነው ለብዙ ነው። ይክራሁኒ፣ ይክራህኒ ለወንድ ነው ይጠላኛል። ይክራሁኒ ግን ለሴት ነው። ምናልባት ይጠላኛል ምለው ህፃኖችን ሊሆን ይችላል። ይክራህኒ ማቢሕብኒ፣ ይጠላኛል፣ አይወደኝም። ማይጅ እንዴ እኔ ጋር አይመጣም፣ እኔ ጋር አይመጣም። ልዩ አንዳንዴ ካለመዳችሁ ላይቀርባችሁ ስለሚችል ማለት ነው እና ሹ ሰበብ ትክረሂኒ በምን ምክንያት ነው የምትጠይኝ? ሹ ሰበብ ትክረሂኒ በምን ምክንያት ነው የምትጠይኝ? በምን ምክንያት ነው የምትጠይኝ? ሹ ሰበብ ትክረሁኒ በምን ምክንያት ነው የምትጠሉኝ። እብቃ አርፍ ሰበብ ምክንያቱን ማወቅ እፈልጋለሁ። እብቃ አርፍ ሰበብ ማለት ምክንያቱን ማወቅ እፈልጋለሁ። የተጠላውበትን ምክንያቱን ማወቅ እፈልጋለሁ። ባታውቂው ምንም አይጎዳሽም። ባታቂውም አይጎዳሽም። ሞላዝም አንቺ እኮ መጣሽባቸው እንጂ አልመጡብሽም። ስለዚህ ሞራልሽ ነንሰር የሚገባው ጠሉኝ፣ ወደዱኝ የራሳቸው ጉዳይ፣ አይመለከተኝም። እኔ እኔ ራሴ ልውደደው እኔ ለራሴ ልኖርለት እኔ ለራሴ ልኖርለት፣ በቃ ለራሴ ብቻና ብቻ፣ ለሰዎች ብቻ ክፉ አልሆንም። ገባችሁ? ይሄ ነገር ነው ትልቁን ነገር ማወቅ ያለባችሁ ነገር ማለት ነው። ፊኩም ሰበብ ምክንያት አላችሁ ማለት ነው። አነ ዘይኩም ኢንሳን፣ እኔ እንደናንተው ሰው ነኝ። አነ ዘይኩም ኢንሳን፣ እኔ እንደናንተው ሰው ነኝ። ላትክረሁኒ፣ አትጥሉኝ። ላትክረሁኒ፣ አትጥሉኝ ማለት ነው። እና እንደዚህ የመገላለ የመጠላት ስሜት ተሰማን ካላችሁ እነዚህን ቃላቶች መናገር እና መግባባት ትችላላችሁ። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር ሰዎች ያለ ምክንያት እንዲጠሯችሁ ይችላሉ። ሰዎች ያለ ምክንያት እናንተን ሊያንቋሻችሁ ይችላሉ። ሰዎች ያለ ሰዎች ያለ ምክንያት እናንተን ሊንቋችሁ ይችላሉ። አንዳንድ ሰዎች ደግሞ በገንዘብ ጭንቅላታችሁ ይታወሩና፣ በገንዘብ በቃ አይምሯችሁ ይደፈናል ይታወራል እና እናንተን የሚገምቷችሁ በገንዘብ ነው። ገንዘብ ስለሌላችሁ ገንዘብ ስለሌላት ንጽህና ይላትም ገንዘብ ስለሌላት የሆነ ነገር ይጎላታል ብለው የሚያስቡ ሰዎች አሉ። ሰው ገንዘብ ከንጽህና ጋር አያገናኙም። ገንዘብ ካለመወደድ ጋርም ከመውደድ ጋርም አይገናኙም። ነገር ግን በአሁኑ ሰዓት ላይ ያለው ነው እየተወደደ ያለው ካላችሁ ግጥም ያለ መሀይ መሆናችሁ ትወደዳላችሁ፣ ትወደሳላችሁ። ነገር ግን ብዙ የአእምሮ ባለቤት ሆኑ ብዙ የእውቀት ባለቤት ሆኑ። በገንዘብ ምክንያት የሚጠላ ሰው አለ። ሰው ሰው ጠላኝም ወደደኝም ብላችሁ አትጨነቁለት። አለ ብቻ አይጥላችሁ ብላችኋለ ወዶች ማሮች። ስለዚህ ራሳችሁ ላይ ነው መስራት ያለባችሁ። እንደዚህ ታደርገኛለች እኔን ስለምትጠላኝ ነው እኔን፣ እንደዚህ ከገባችሁ፣ እንደዚህ ሰጣ ገባ ውስጥ ከገባችሁ፣ እራሳችሁን ነው የምትጎዱት። ራሳችሁ ላይ ነው ጥቃት የምታመጡት ማለት ነው። እራሳችሁን ውደዱት። ራሳችሁን ተንከባከቡት። ከእናንተ በላይ ለእናንተ የሚያስብለት ማንም ስለሌለ ማለት ነው። ስለዚህ በማንኛውም ሰዓት ሰዎች ሊጠሏችሁ ይችላሉ። በማንኛውም ሰዓት ሰዎች ሊርቋችሁ ይችላሉ። ጤነኛ እስከሆንሽ ድረስ፣ ስራ እስከሰራች ድረስ፣ ገንዘብ እስካለሽ ስረች፣ ሰዎች ሊከባከቡሽም ሊወድሽም ይችላሉ። ነገር ግን ያንን ስራ ስታቆሚ ወይም ደግሞ የአንቺ ገቢ መንጭሽ ሲያቆም እነዛ ሰዎች በፈለጉ ሰዓት አንቺን ሊጠሉሽ ይችላሉ። የሌለሽን ስምም ሊሰጡሽ ይችላሉ። ያ ነገር ሊገርምሻ አይገባም ለማለት ያክል ነው። ራሳችሁ ላይ ስሩ። በጣም ወዳችኋለሁ፣ አከብራችኋለሁኝ። እንደጠቀማችሁ እንደተማራችሁበት ተስፋ አድርጋለሁ። መጠየቅ የምትፈልጉትን ማንኛውንም ጥያቄ መጠየቅ ትችላላችሁ። በማንኛውም ታይም ላይ እሰራላችኋለሁ ወይም እንግሊዘኛ ከየት እየመጣ ነው ግን የእንግሊዘኛ አይ አለመታደሌ። ለማንኛውም ላይክና ሼር፣ ሰብስክራይብ አደርጉኝ። በሉሉ ሸቃሌት ደግሞ በቅርብ ታገኙኛላችሁ። በልጆች ላይ እየሰራው ነው ያለቱን ልጆች ስለማጫወት በልጆች ጉዳይ ላይ እየሰራው ነው ኢንሻአላ ያዘጋጀሁት አለ። በቅርቡ ደግሞ ሉሉ ሸቃሌት ላይ እለቅላችኋለሁ ማለት ነው። እንደነገርኳችሁ ሀዋላ የምትፈልጉ እንደዚሁም ደግሞ የተለያዩ የውጭ ብርድ ልብሶችን፣ ጋቢዎችን፣ የባህል አልባሳቶችን የምትፈልጉ 0 0 ላይ በዋትሳፕ እና በኢሞ አዋሩ የሚላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ለምትሰጡኝ መልካም አስተያየት ከልብ ማመሰግነው። ውዶች ማሮቼ እወዳችኋለሁኝ። ባይ ባይ።